ዛሬ ደግሞ ማለት ነው ተበልቶ የማይጠገብ የገጠር ቂጣ፣ በበረሃ የሚኖሩ ወንድሞቻችን እረኞች የሚበሉት የገጠር ቂጣ ነው ይዤላችሁ የመጣሁት። ተበልቶ የማይጠገብ እግዚአብሔርን ሞክሩት፣ እንዴት አባቱ እንደሚጣፍጥ በእውነት። በጣም ይቅርታ ትንሽ ጉንፋን ይዞኝ ነው ሰሞኑን። ተበልቶ የማይጠገብ የገጠር ቂጣ ማለት ነው። በቃ ታውጫው ትጨምራላችሁ፣ ትንሽዬ ስኳር ትጨምራላችሁ ታውቁታላችሁ ለሰስ ባለ ውሃ ማለት ነው፣ ትንሽዬ ሳይበዛ እርሾ ጨምሮበት ጥንጥዬ ማለት ነው። በጣም ትንሽዬ ግማሽ ማንኪያ የሚሆን ማለት ነው። በእውነት ነው የምላችሁ ተበልቶ አይጠገምም። ተበልቶ የማይጠገም ማርያምን ነው ምላችሁ። ሞክሩት፣ ትወዱታላችሁ። ከዛ ታመሰግኑኛላችሁ ማለት ነው። ተበልቶ የማይጠገም እግዚአብሔርን ተበልቶ የማይጠገም ነው ማለት ነው። ታመሰግኑኛላችሁ፣ ሞክሩት የሆኔ እንግዲህ እንዴት አርጌ እንደምበለው እራሱ ተመልከቱ፣ ማለት ነው በቃ የሚያልቅብኝ የሚያልቅብኝ እየመሰለኝ እዚህ ጋር እንደምታወኝ እንግዲህ እየጋገርኩኝ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቃና አርሴማ ቤተሰቦች እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ያለው በምሕረቱ በቸርነቱ በያላችሁበት አለም ዳርቻ ሰላማችሁ በዘት ትረፍረፍ ይበልልኝ። እኔ ጋር ያለ ሰላም እናንተ ጋር እንደሚሆን ተስፋ አደርጋለሁ ማለት ነው። እንግዲህ ዛሬ እየላችሁ የመጣሁትኝ በቀላሉ የገጠር ቂጣ ማለት ነው። ገጠር ወንድሞቻችን እረኞች በበረሃ የሚመገቡት ቂጣ እሱን ነው እየላችሁ የመጣሁት። በተለይ በተለይ በስደት ላይ ሆናችሁ በጾም ሰዓት ምን ልብላ እያላችሁ የምትቸገሩ ማለት ነው። እግዚአብሔርን ነው የምላችሁ። እኔ እስከዛሬ ድረስ ተሸውጃለሁ ማለት ትችላላችሁ ማለት በቃ የእነሱ እንጀራ የሚመስል ቂጣ አላቸው፣ የአረቦቹ እሱን በሻይ በልች ነበር የምውለው በጾም ሰዓት ማለት ነው። ለካ ብዙ ነገር ሰርተን መብላት መመገብ እንችላለን በራሳችን። ግን ታውቃላችሁ አሁን አሁን ነው ራሴን መንከባከብ የጀመርኩ ትላላችሁ፣ ይህን ቂጣ ከቀመሳችሁት ማለት ነው። ከክችን ሁሌ ቂጣ አጣቱ ሁሌ እንደጋገራችሁ ነው ማለት ነው። በጣም ነው የሚጣፍጠው። በቀላሉ መስራት ትችላላችሁ፣ ጊዜ አይፈጅም። አንድ ደቂቃ ነው የሚያልቀው ማለት ነው። ስለዚህ በአንድ ደቂቃ አብኩታችሁ የምጨርሱ ስለሆነ በቀላሉ ሰርታችሁ መመገብ የምትችሉ ስለሆነ ሁሌም ትሰሩታላችሁ ማለት ነው። ያው በእርግጥ ሁሌ ሁሌ ሊሰለቻችሁ ይችላል። ግን ደግሞ በነገራችን ላይ ይሄ ቂጣ ለሰውነት ራሱ በጣም ገንቢ ነው። ሰውነት ይገነባል ማለት ነው። እንደውም ገጠር ላይ እንደዚህ አርገው ጋግረው በቅቤ በቅቤ በበርበሬ ተደርጎ ይጨበጣል ማለት ነው። ጭብጦ ይባላል። እንደ ጭብጦ ነው የሚሰሩት እናቶቻችን ማለት ነው። እኔ እንኳን እንደ ጭብጦ ሳይሆን እንደ ሳንዱሽ ነው የጠቃለልኩትኝ ቀብቼ። ያው እንደምታዩት ስበላይ ታችሁኛል፣ መጀመሪያው ላይ ማለት ነው። እና እንደምታዩት እንግዲህ በእጅ ነው እየጋገርኩት ያለሁት ምክንያቱም የገጠር ቂጣ ነው ብያቸዋለሁ። የእጃችሁ የጣታችሁ መስመር ራሱ ይኖርበታል ማለት ነው። ይህ መስመር እንዲኖርበት የሚፈለገው ለምንድን ነው በዛ ቅቤው እና በርበረው በርበሬው እንዲገባበት ስለሚፈለግ ነው ማለት ነው። እና ደንቆሮ ቂጣ ይባላል ስሙ ማለት ነው። በገጠር አበባል ደንቆሮ ቂጣ ማለት ያልቦካ ማለት ነው። ያልቦካ ቂጣ ማለት ነው። ስለዚህ ተጠቀሙት፣ በእውነት ተጠቀሙት፣ ትወዱታላችሁ። በጣም ነው የሚጣፍጠው። ቀላል የሚጣፍጥ እንዳይመስላችሁ፣ የምር በጣም ይጣፍጣል ማለት ነው። ስለዚህ ተጠቀሙት፣ ትወዱታላችሁ፣ ሰውነታችሁንም ትገነባላችሁ በዛውም ብቻ ምን ልበላችሁ፣ እውነት አቅማችሁ ራሱ ማለት ነው፣ ጉልበት ራሱ ይሰጣል። ጉልበት ሰጭ ነው። እንደውም ገጠር ማለት ነው እናቶቻችን ለወንዶች ለወንድሞቻችን በብዛት ይሄን ነበር የሚያበሏቸው ማለት ነው። ምክንያቱም ጉልበት ሰጭ ነው፣ ኃይል ሰጭ ነው ስለሚባል ማለት ነው። ቂጣ የበላ ጭብጦ የበላ ወንድ ጉልበቱ አይበገርም ይባላል ማለት ነው። ስለዚህ በዛም ምክንያት ብዙ ጊዜ ጭብጦ እንደውም ህፃን ልጅ ገጠር እኮ ማለት ነው። ገና መጀመሪያ ምግብ ሲጀምር እንደዚህ ነው የሚሰራለት ተሰርቶለት በበርበሬ ሳይሆን በቅቤ ብቻ ማለት ነው ይሰራለትና ደስ ትንት የቁርስ እየተባለች ትንሽ ዬ ተጥፍር የምታንስ እየተደረገች በአፉ ትደረግለታለች ማለት ነው። ታዲያ ያህፃን ልጅ ማለት ነው እናቴ ብትገፈትሩት አይወድቅም ማለት ነው። ምክንያቱም ይሄ ቂጣ ጉልበት ሰጭ ነው። በቃ እነዚህ አርጋችሁ ጋግራችሁ ከበላችሁ እናቴ እና የመዳም ስራ ግማሽ ቀን ነው የሚያልቀው፣ ማለት ነው ሀይለኛ ነው የምትሆኑት። በጣም ጉልበት ይሰጣል ማለት ነው። ጉልበታችሁ አይበገርም ማለት ነው። ስለዚህ ብሉት። ዋው፣ ዋው፣ እዚህ ጋር እንደምታዩት እንዴት እንደሚያምር ማለት ነው። ሊበላ ነው ትላላችሁ። ሊበላ ነው። ዋው፣ እንዴት እንደሚጣፍጥ እግዚአብሔርን እንደውም ጥብቅ አይደለም እራሱ ቁርስ ሰርጋች ስትበሉት ራሱ ጥብቅ አይደለም። በቃ የሆነ እንዴት ነው ብቻ ሞክሩት። እኔ ምንም ልላችሁ አልችልም። ሞክሩት፣ ተጠቀሙት፣ ትወዱታላችሁ። እግዚአብሔርን ትወዱታላችሁ። እኔ የማይጠቅማችሁን ነገርና ምንም ትርጉም የሌለውን ነገር አላሳያችሁም ማለት ነው። በጣም ይጠቅማችኋል። በተለይ በውጭ አገር ያላችሁ እንደዚህ በጾም ሰዓት ምን ልብላ ብላችሁ የምትቸገሩ በቀላሉ እንደዚህ አምስት ደቂቃ ሳይፈጅ ሁሉንም ነገር ሰርታችሁ ትጨርሳላችሁ። አረ በልታችሁም ትጨርሳላችሁ። በአምስት ደቂቃስ! እንዴት እንደሚጣፍጥ እግዚአብሔርን! በጣም ነው የሚጣፍጠው። ስለዚህ ሞክሩት፣ ትወዱታላችሁ። የተባረከ ይሁን ብሉ። ታመሰግኑኛላችሁ። ታዲያ ኮሜንት ላይ ያስቀምጡልኝ። ሰርታችሁ በልታችሁ ስጨርሱ ኮሜንት ላይ ያስቀምጡልኝ፣ ምክንያቱም እንደምትወዱት እርግጠኛ ስለሆንኩ ማለት ነው። ሼር ላይክ ማድረጋችሁ እንዳትረሱ።